አምባ ልጆች ትዝታና ቁጭት ውድ የኢትዮ ትዝታ ቤተሰቦች፣ ለዛሬ ይዘንላችሁ የቀረብነው የህፃናት አምባ ልጆችን ትዝታና ቁጭት ነው። ታሪኩን ያገኘነው ከአዲስ አድማስ ጋዜጣ ላይ ነው። ለታሪክ ማስታወሻ የሆነን ዘንድ ለዛሬ የህፃናት አምባ ልጆችን ትዝታና ቁጭት ይዘንላችሁ ቀርበናል። አብራችሁን ቆዩ። ወቅቱ 1973 ዓ.ም ምረት ነበር። አገሪቱ ከተለያዩ የውስጥና የውጭ ኃይሎች ጋር ጦርነት ውስጥ የገባችበት ጊዜ ነው በርካታ ኢትዮጵያውያን ወታደሮች ልጆቻቸውን ያለ አሳዳጊ ጥለው በየጦር ሜዳ ወድቀዋል አሳዳጊና ተንከባካቢ ያጡት ሕፃናት በየጎዳና መውደቃቸው ያሳሰበው የደርግ መንግስት የሀገሪቱ ፕሬዝዳንት በነበሩት መንግስቱ ኃይለማርያም ልዩ ትእዛዝ የአብዮታዊት ኢትዮጵያ ሕፃናት አምባ ተቋቁሞ አገልግሎት መስጠት ጀመረ በቀድሞ አጠራር በሸዋ ክፍለ ሀገር ሃይቆችና ቡታጅራ አውራጃ በአላባ ቁሊት ወረዳ አላጌ ተብሎ በሚጠራው አካባቢ ወላጆቻቸውን በጦርነትና በሌሎችም ሰው ሰራሽና ተፈጥሯዊ አደጋዎች ያጡ ህጻናትን ተቀብሎ መሰረታዊ ፍላጎታቸውን በማሟላት በትምህርትና በስነ ምግባር ኩትኩቶ የማሳደግን ዓላማ አንግቦ የተቋቋመው አምባው ሰብለ አብዮት፣ መስከረም ሁለት፣ ኡጋዴን ዘራ ይደረስና መንግስቱ ኃይለ ማርያም በተባሉ አምስት መንደሮች የተከፋፈለ ነበር። አምባው ገና ከተወለዱ ህፃናት ጀምሮ በተለያዩ የዕድሜ ክልል ውስጥ ያሉ ህፃናትን ተቀብሎ እያሳደገ ያስተምርና እድሜያቸው 18 ዓመት ሲሞላ የ12ኛ ክፍል ትምህርታቸውን ሲያጠናቀቁ ከማሳደጊያው ይሰናበታሉ። ህፃናት አምባውን ለቀው በሚወጡ ጊዜ በስነ ምግባር የታነጹ እንዲሆኑና በማህበራዊ ህይወታቸውም የመገለል ስሜት እንዳያድርባቸው ልዩ የምክር አገልግሎት ይሰጣቸው እንደነበር የቀድሞ የአምባ ልጆች ያስታውሳሉ። በትምህርታቸው ጥሩ ውጤት ያገኙ ተማሪዎች አንድም ወደ ከፍተኛ የትምህርት ተቋማት ይገባሉ አሊያም ወደ ውጭ ሀገር በአብዛኛው ኩባና ራሽያ እየሄዱ ይማሩ ነበር። በ1983 ዓ ም የአምባው መስራችና ሕፃናቱ ሁሉ አባታችን እያሉ የሚጠሯቸው የሀገሪቱ መሪ ፕሬዝዳንት መንግሥቱ ኃይለማርያም ሀገር ጥለው መውጣት ለአምባው ሕፃናትና ሠራተኞች ትልቅ ዱብ ዕዳ ነበር። የአምባው ሕፃናት መሳጭና መልእክት አዘል በሆኑት ኅብረ ዜማዎቻቸው በእጅጉ ይታወቁ ነበር። በታዋቂዋ አገጣሚ ዓለም ፀሐይ ወዳጆ ክትትልና የጥበብ ስልጠና ይደረግላቸው የነበሩት የአምባው ልጆች የጀግና ፍሬ በተሰኘ የኪነት ቡድን ታቅፈው በየጊዜው ለታዳሚዎች የተለያዩ ኪነ ጥበባዊ ዝግጅቶችን ያቀርቡ ነበር። በዚህ ቡድን ተዘጋጅተው ለአድማጭ ጆሮ ከበቁትና ተወዳጅነትን ካገኙት ሥራዎቻቸው መካከል ፀሐዬ፣ የጀግና ልጅ ጀግናና እርግቢቱ ይጂ የሚሉት ይጠቀሳሉ። በ1970ዎቹ መገባደጃና በ80ዎቹ መጀመሪያ ላይ አብዛኛው ታዳጊ እነዚህ መዝሙሮች ከህዝብ መዝሙር ባልተናነሰ ያውቃቸው ነበር። በቀድሞዎቹ የኢትዮጵያ ሬዲዮና ቴሌቪዥን ጣቢያዎችም መዝሙሮቹን በተደጋጋሚ መስማት አዲስ ነገር አልነበረም። የደርግን ውድቀት ተከትሎ ግን መዝሙሮቹ ታሪክ ሆነው ተረሱ። ከብዙ ዓመታት በኋላም በቅርቡ እነዚህ ሥራዎች በከፊል የተካተቱበት ሲዲ ታትሞ መውጣቱ ተሰምቷል። እኔም አጋጣሚውን በመጠቀም የሙዚቃ ስራው አስተባባሪ የሆኑትንና የአምባው ልጆች የነበሩትን መቅደስ ተመስገንንና ጆኒ መርጊያ ስለ ሕፃናት አምባው፣ ስለ አስተዳደጋቸው፣ በተለይ ከፕሬዚዳንት መንግስቱ ጋር ስለነበራቸው ቁርኝትና ከሀገር መውጣታቸውን ሲሰሙ ስለተፈጠረባቸው ስሜት እንዲሁም ስለ መዝሙሮቻቸው እንዲያወጉኝ ጠየኳቸው። በደስታ ፈቃደኝነታቸውን ገለጹልኝ። የአምባ ህይወት ጅማሮ። ጆኒ መርጊያ ሲናገር በወላጅ አባቴ የአይምሮ ህመም ምክንያት ቤተሰባችን ሲበተን እኔ ገና ሕፃ ልጅ ነበርኩ። እናታችን ሁኔታውን መቋቋም ተስኗት ጥላን ጠፋች። ስለዚህም አንድ ወንድሜና እህቴን ጨምሮ ሶስታችንም ጎዳና ወጣን። ወቅቱ ለኛ እጅግ በጣም አስቸጋሪ ነበር፣ የሚላስ የሚቀመሳተን። በረሃብ ከመሞታችን በፊት ግን ከጎዳና ላይ ተለቅመን እዚሁ አዲስ አበባ ውስጥ በሚገኝ የህፃናት ማሳደጊያ ተቋም ውስጥ እንድንገባ ተደረገ። በ1973 ዓ ም መንግሥት አባቶቻቸውን በጦርነት ያጡትን ህፃናት ሰብስቦ ለማሳደግና ለማስተማር በማሰቡ የኢትዮጵያ ሕፃናት አምባ እንዲቋቋም አደረገ። የሕፃናት አምባው ግንባታ ተጠናቆ በዚያው ዓመት አገልግሎት መስጠት ሲጀምርም ከየጎዳናው እየተለቀሙ በሕፃናት ማሳደጊያ ተቋም ውስጥ እንዲቆዩ የተደረጉት ሕፃናት እየተሰበሰቡ ወደ አምባው እንዲገቡ ትእዛዝ ተሰጠ። በዚህ መሰረትም እኔና አንድ ወንድሜ ወደ ህፃናት አምባው ገባን፣ ይለናል ጆኒ። መቅደስ ተመስገን ደግሞ በአምባው ለአስር ዓመታት አሳልፋለች። እሷ ደግሞ ስትናገር ወደ አምባው የገባሁት የ8 ዓመት ልጅ እያለው ነበር። አባቴ ወታደር ስለነበረ አስመራ ውስጥ በግዳጅ ላይ ሕይወቱ በማለፉ ከልጆቹ መካከል ህፃናት አምባ የሚገባ ልጅ ሲጠየቅ እኔ ከቤተሰቦቼ ተለይቼ ወደ አምባው እንድገባ ተደረገ። ወደ አምባው ስገባ የነበረውን ሁኔታ ፈጽሞ አልረሳውም። በአንዲት ጠባብ ቤት ውስጥ ከጥቂት የቤተሰብ አባላት ጋር በአንድ ትሪ ትበላ ለነበረች ሕፃን በትልቅ የምግብ አዳራሽ እጅግ በተዋበ ገበታ ላይ ከብዙ ሕፃናት ጋር እንድትበላ ስትደረግ የሚፈጠርባትን ስሜት ለመገመት የሚያዳግት አይመስለኝም። ማታ ቴሌቪዥን ልናይ ወደ አዳራሽ ስንገባ በእውኔ ሳይሆን በህልሜ ነበር የመሰለኝ። አምባው አንድ ሰው በህይወት ዘመኑ ማግኘት ያለበትን ደስታና ፍቅር አግኝተን ያለፍንበትና ለህይወታችን መሰረት የሆነንን ዕውቀት የቀሰምንበት ቦታ ነው። ራሳችንን በአግባቡ መግለጽ የምንችል በራሳችን የምንተማመን ልጆች ሆነን እንድናድግ ያደረገን አምባው ነው። የምግብ መጠጥና አልባሳት ጭንቀት ሳይኖርብን የሚያስፈልገንን ነገር ሁሉ ተሟልቶልን ነው ያደግነው። ከዚህ ሁሉ በላይ ደግሞ አሳዳጊዎቻችን ተገቢውን የቤተሰብ ፍቅርና እንክብካቤ እየሰጡ አሳድገውናል። ይህ ቀረብን የምንለው ነገር ፈጽሞ የለም። ክረምት ሲመጣ ቤተሰብ ያላቸው ልጆች ወደ ቤተሰቦቻቸው ጋር በመሄድ ሁለቱን ወራት የረፍት ጊዜ እዚያ አሳልፈው ይመጡ ነበረ። ይህ የሚደረገውም ከቤተሰቦቻችንም ሆነ ከማህበረሰቡ የራቀ ህይወት እንዳይኖረንና ውጪውን እንድንላመድ ነው። ቤተሰብ የሌላቸው ልጆችም ክረምቱን በጓደኞቻቸው ቤተሰቦች ቤት እየሄዱ ያሳልፉ ነበር። ሕፃናቱ የረፍት ጊዜያቸውን አጠናቀው ወደ አምባው ሲመለሱ ከአምባው 32 ኪሎ ሜትር ርቀት ላይ በምትገኘው ቡልቡላ ከተማ ጊዜያዊ ጽህፈት ቤት ተቋቁሞ የህፃናቱ የጤና ሁኔታ በባለሙያዎች እየተመረመረ ወደ አምባው እንዲገቡ ይደረግ ነበር። የወቅቱ የሀገሪቱ ፕሬዝዳንት መንግስቱ ኃይለማርያም ህፃናቱ አስፈላጊው ነገር ሁሉ እየተሟላላቸው እንደሆነ ለማየት የቅርብ ክትትልና ድንገተኛ ጉብኝትም ያደርጉ ነበር። በአንድ ወቅት የአምባው ህፃናት ከምግብ አቅርቦት ጋር በተያያዘ ቅሬታ አንስተው አባታችን ይጠራልን በማለታቸው ፕሬዚዳንቱ ወደ አምባው ሄደው ልጆቹን አነጋግረው ተመልሰዋል። ይህንን ሁኔታ እነ መቅደስ እንዲህ ያስታውሱታል። ፕሬዚዳንት መንግስቱ ለኛ የተለየ ፍቅር ነበረው፣ እኛም እንደዚሁ። እኛን ለመጎብኘት ወደ አምባው ሲመጣ በውስጣችን ይፈጠር የነበረውን ልዩ ስሜት ለመግለጽ ያዳግተናል። በየጊዜው እየመጣ ያወራንና ያበረታታን ነበር። አሳዳጊዎቻችን እንኳን እንዲህ አደረጉ ጠገቡ ብለው ሲነግሩት ተዉ ልጆቻችሁ ቢሆኑ እንዲያትሉም ነበር ይሏቸዋል። አንድ ጊዜ በአምባው ውስጥ ከምግብ ጋር የተያያዘ ቅሬታ ተነሳና ረብሻ ተፈጠረ። ከኛ በላይ ያሉ ተማሪዎች አባታችን ይጠራና እያነጋግረን ብለው ጠየቁ። በሱ ምትክ ፍስሐ ደስታ ወደ አምባው መጡ። ማንም ግን ሊያነጋግራቸው አልፈለገም። ራሱ አባታችን ይምጣ ብለው ድርቅ አሉ ተማሪዎቹ። በኋላም መንግስቱ መጣና ሊያነጋግረን ሰበሰበን። ከተለያዩ ኃይሎች ጋር ከባድ ጦርነት ላይ እንደሆነና በየቀኑ ከ100 ሺህ ብር በላይ ለመሳሪያ ግዢ እንደሚያወጣ ነገረን። እናም ታገሱን፣ ተረዱን አለ እኛንም አሳዳጊዎቻችንንም ለየብቻ አነጋግሮና አስማምቶን ሄደ። በየጊዜው ወደ አምባችን እየመጣ ያጽናናንና ያነጋግረን ነበር። በኋላ በኋላ ግን መምጣቱን ተወ። ፕሬዚዳንቱ ከሀገር ሲወጡ ግንቦት 13 ቀን 1983 ዓ ም የቀድሞ ፕሬዚዳንት መንግስቱ ኃይለማርያም ከሀገር የመውጣታቸው ዜና ለአምባው ሕፃናትና ሠራተኞች ለመሸከም የሚያዳግት ክፉ መርዶ ነበር። ሕፃናቱም ሆኑ አሳዳጊዎቻቸው ቀጣይ ጣፈንታቸው ምን ሊሆን እንደሚችል ባለማወቃቸው በእጅጉ ተደናገጡ። በተለይ የአምባው ሰራተኞችና አሳዳጊዎቻቸው የተቋሙ ሰላምና የሕፃናቱ ሕይወት ያሳስባቸው ነበር። አምባው የተሰራበት ቦታ ያሩሲና አላባ ተወላጅ የሆኑ ወገኖችን የሚያወዛግብ ስለነበረ በተፈጠረው ክፍተት አንዱ ወገን በህፃናቱ ላይ አደጋ እንዳይጥል ስጋት ነበራቸው። እናም ችግሩ በሰላማዊ መንገድ የሚፈታበትን መንገድ ለመፈለግ የአምባው ስራ አስኪያጅ በሀገር ሽማግሌ ልመና ይዞ ነበር። እኛም በማንኛውም ጊዜ ለሚደርሰን ትዕዛዝ ዝግጁ ሆነን በተጠንቀቅ እንድንጠባበቅ ስለተነገረን ራሳችንን ለጉዞ አዘጋጅተን ነበረ። በኋላ ግን የኢህአዴግ ወታደሮች ወደ አምባው በመምጣታቸው ሊፈጠር የነበረው ችግር ተወግዶ ሰላማዊ ህይወታችንን ለመቀጠል ችለናል። ፕሬዝዳንቱ ከሀገር ወጥተዋል የሚለው ዜና በሬዲዮ ሲሰማ ሁላችንም ሰማይ ምድሩ ነበር የዞረብን። ከደርግ ውድቀት በኋላስ? ከደርግ ውድቀት በኋላ በአምባው ለሚኖሩ ሕፃናትና ታዳጊዎች የሚደረገው እንክብካቤ በእጅጉ ቀንሶ ነበር። ልጆቹ እንደ ቀድሞ አይነት እንክብካቤ እንደማይደረግላቸውና አርፈው ትምህርታቸውን መማር እንደሚገባቸው በግልጽ ተነገራቸው። መንግስት እንደተቀየረ ይደረግልን የነበረው እንክብካቤ ተቀየረ። አዳራሽ ሰብስበውን እንደ ድሮ እንደ ልብ ሆነው መኖር የለም አርፋችሁ ተማሩ አሉን። ይህ ለእኛ ምን አይነት ስሜት እንደሚፈጥርብን መገመት አያስቸግርም። ሁኔታው በትምህርት ውጤታችን ላይም ተጽዕኖ አሳድሯል። አምባው ደርግ የወታደሮቹ ልጆች ለማሳደግ የከፈተው ነው በሚል እንዲፈርስ ተደረገ። አምባው እንዴት ፈረሰ? የኢትዮጵያ ህፃናት አምባ በአዋጅ እንዲፈርስ የተደረገው በ1989 ዓ.ም ነበር። ልጆቹ የክረምቱን የረፍት ጊዜ ከቤተሰቦቻቸውና ከየጓደኞቻቸው ጋር ለማሳለፍ አምባውን ለቀው የወጡበት ወቅት ነው። ምንም ቤተሰብና ጠያቂ የሌላቸው በርካታ ልጆችም በአምባው ውስጥ ክረምቱን እያሳለፉ ነበር። አምባው እንደሚዘጋና ልጆቹ እዚያ ባሉበት ቦታ ሆነው ለሰራተኛና ማህበራዊ ጉዳይ ሚኒስቴር ሪፖርት እንዲያደርጉ የሚያሳስብ መልእክት በሬዲዮ ተላለፈ። ይህ መልእክት የበርካታ የአምባው ልጆችንና ሕፃናትን የወደፊት ሕይወት ያጨለመ እንደነበረ ልጆቹ ይናገራሉ። የአምባ ልጆች ማለት የውጭውን ዓለም እምብዛም የማያውቁ ጠያቂ ዘመድና ቤተሰብ ያልነበራቸው ናቸው። ይህንን መርዶ ለእነዚህ ልጆች መንገር ምን ያህል ከባድ እንደሆነ የደረሰበት ብቻ ነው የሚያውቀው። የራሳቸው ቤተሰብ የሌላቸው ክረምቱን ጓደኞቻቸው ቤተሰቦች ቤት ለማሳለፍ የሄዱ ሕፃናት አያሌ ነበሩ። እነዚህ ሕፃናት መግቢያቸው የት ነው? ከሁሉም የሚያሳዝነው ደግሞ ባምባው ውስጥ ክረምቱን ለማሳለፍ በቆዩት ልጆች ላይ የተፈጸመው ነገር ነው። እድሜያቸው ከ14 ዓመት በላይ የሆኑትን ልጆች ሰብስበው ዝዋይ ከተማ ወስደው ሜዳ ላይ በተኗቸው። በዚህም የተነሳ አብዛኞቹ ለሞት ለስደትና ለቡና ቤት ሕይወት ተዳርገዋል። እድሜያቸው አነስተኛ የሆኑትን አዲስ አበባ ቀጨኔና ሚኪላንድ ሕፃናት ማሳደጊያ አስገቧቸው። በዚህ መንገድ ከአምባው የወጡት ልጆች ወደ ማኅበረሰብ ውስጥ ገብተው በሰላም ተቀላቅለው ለመኖር ትልቅ ፈተናና ትግል ገጥሟቸው ነበር። ምንም አይነት የሥነ ልቦና ዝግጅት ስላልነበረን ሁኔታውን መቋቋም ተስኖን ነበር። አምባው ስራውን ያቋረጠው ያለ ምንም ቅድመ ማስጠንቀቂያ በድንገት ነበረ። የአምባው ፍሬዎችና አይረሴ መዝሙሮቻቸው። የአምባው ህፃናት ከ50 በላይ ህብረ መዝሙሮች የነበሯቸው ሲሆን ከነዚያም ውስጥ ጥቂቶቹን አሰባስበው በቅርቡ በሲዲ በማስቀረጽ ለገበያ አቅርበውታል። የሕፃናት አምባ ልጅ ሆኖ መዝሙር የማይችል የለም። ታዋቂ ደራሲያንና የሙዚቃ መሳሪያ ተጫዋቾች ወደ አምባ እየመጡ ያሰለጥኑ ነበር። የአምባ የጀግና ፍሬ በሚባለው የኪነት ቡድን ታቅፈን የሰራናቸው ናቸው። ከ50 በላይ ኅብረ መዝሙሮች አሉን። አሁን አምባው ከፈረሰና ከተበተንን ከዓመታት በኋላ በአቋቋም ነው የአምባ አብሮ አደግ መረዳጃ አድራችን ሙሉ ወጪው ተሸፍኖ መዝሙሮቻችን በሲዲ ታትመው ወጥተዋል። ሲዲውን ለመስራት ያነሳሳን የአምባ ልጆችን ሊያግባባና አንድ ሊያደርገን የሚችል በእጃችን ላይ የቀረ የድሮ ነገር መዝሙሮቻችን ብቻ መሆናቸው ነው። በዚህ ዘመን ደግሞ መሃል ላይ ላለው ትውልድ ማለትም ለታዳጊው የሚሆን መዝሙር የለም። ስለዚህ ለምን መዝሙሮቻችንን አውጥተን አናሳትምን ብለን ተነጋገርንና ውሳኔ ላይ ደረስን። መዝሙሮቹን በልጆቻችን ልናዘምረው ነበር ያቀድነው፣ ግን ሊሆን አልቻለም። ስለዚህ ከአራት ኪሎ ህፃናትና ወጣቶች ቲያትር ሁለት ህፃናትን ወሰድንና ሰራ ነው ሲሉ አስረድተዋል። በሲዲ የወጣው ስራችን አሳዳጊዎቻችን ለነበሩ ሰዎችና በአጠቃላይ ለኢትዮጵያ ህዝብ ምስጋናችንን የምናቀርብበት እንዲሆን አድርገናል። አሁን እኛ ወላጆች ሆነን ስናየው ልጆች ማሳደግ ምን ያህል ከባድና ፈታኝ እንደሆነ ተረድተናል። ስለዚህም አሳዳጊዎቻችን ሊመሰገኑና ሊከበሩ ይገባል ብለን እናምናለን ብለዋል የቀድሞ የአምባው ልጆች። የአምባው ልጆች ቅሬታ ህፃናት አምባው በጦርነትና በተፈጥሯዊ አደጋዎች ወላጆቻቸውን ያጡ አሳዳጊና ተንከባካቢ የሌላቸው ልጆች እንዲያድጉበት ታስቦ የተሰራና ህፃናት በስነ ምግባር እና በትምህርት የሚታነጹበት ስፍራ ነበረ። ምንም አይነት ፖለቲካዊ ይዘት አልነበረውም። አምባው በዚያ መንገድ መፍረሱ የሚያሳዝን ቢሆንም አምባው በዚያ መንገድ መፍረሱ የሚያሳዝን ቢሆንም ከዚያ የበለጠ አሳዛኝ ጉዳይ ግን የአምባው ታሪክና ስራ ሁሉ እንዲጠፋ መደረጉ ነው። ታሪካችን ብጥስጥስ ብሎ ወድቋል፣ ጠፍቷል። እኛ ስንወጣ ልጆች በመሆናችን ይዘነው የወጣነው ምንም ነገር የለም። ግን የሀገር ታሪክ ነው ትውልድ ቢማርበት ጥሩ ነበር። ይህ አልሆነም። ታሪካችን በታሪክነቱ እንዲቀመጥ ባለመደረጉ እናዝናለን ሲሉ ልጆቹ ቅሬታቸውን ገልጸዋል። መረጃውን ያገኘነው ከአዲስ አድማስ ጋዜጣ መጋቢት 12 ቀን 2007 ዓ.ም ታትሞ ከወጣው ላይ ነው። በመታሰቢያ ካሳይም ተጽፎ ተዘጋጅቷል። እኛም ለታሪክ ማስታወሻ የሆነን ዘንድ ለዛሬ አቀረብንላችሁ! ከዚህ ቀደም ግን በገና በዓል ልዩ ዝግጅት ላይ ኤንቢሲ በተባለ የሀገር ውስጥ የቴሌቪዥን ጣቢያ ላይ ልዩ ዝግጅት ተዘጋጅቶ ቀርበው ነበር። እኛም ለታሪክ ማስታወሻ የሆነን ዘንድ የእነሱን ዝግጅት በመጋበዝ ከወዲሁ እንሰናበታለን። አብራችሁን ቆዩ።

የፀሀይ የደመቀች መዝሙርን እንግዲህ ሁላችንም ተመልካቾች በምትመለከቱበት በምታደምጡበት ሰዓት የዛሬው እንግዶቻችን ማን እንደሆኑ መለየት እጅግ ቀላል ነው ው በእርግጠኛ መናገርም ሳይጠበቅብን እነማን ቤት እንደተገኘን መገመት አይከብዳቸውም። የኢትዮጵያ ህፃናት አምባ ልጆች ጋና ያለነው። ለዛሬ በህፃናት አምባ ፍሬዎች በአቶ ሳሙኤልና በወይዘሮ መሰረት መኖሪያ ቤት ተገኝተናል። ጓደኞቻቸው አሉ። ቆንጆ ለዛ ያለው ጨዋታ አብረን ከእናንተ ከተመልካቾቻችን ጋር እናሳልፋለን። እየመጡ ያሉ መንገድ ላይ ያሉ እንግዶች አሉን። ወንዶቹን በኋላ ላይ ይቀላቀሉናል። ጥሩ ጊዜ ከእናንተ ጋር እናሳልፋለን። መልካም በዓል። በድጋሚ ትልቅ ታሪክ ያለው ተቋም ነው ህጻናት አምባ። ዛሬ ደግሞ ወደድነው ህጻናት አምባ ላይ በዓላት እንዴት ነበር የሚከበሩት የሚለውን ከወይዘሮ መሰረት ጀምረን ቀስ እያልን እንቀጥላለን ማለት ነው። አመሰግናለሁ። ህፃናት አምባ በዓል ሲከበር ገና ልክ እንደዚህ ገና ነው ማለት ይቻላል። በምሳችንም በምግብ ቤት ይሰራልናል። እኛ ክሪስማስ እንደ ዘመኑ ሰው የሚገዛ ክሪስማስ ብዙም የለንም። በሶፍት ክሪስማስ እንሰራለን፣ በወረቀት ክሪስማስ እንሰራለን። እሱን ኮርኒሳችን ላይ እናንጠለጥላለን። ጽድ እንቆርጣለን። እናንተ ፖስት ካርድ ብላችሁ የምሰቃቀሉትን እኛ ደግሞ የቤተሰቦቻችንን ፎቶግራፍ እንደ ፖስት ካርድ አድርገን ክሪስማሳችን ላይ እንሰራለን። እንደዛ አድርገን ነው ገናን የምናከብረው። በወንዶቹ በኩልስ በጣም ምን እንዳስታወሰኝ ታውቃለህ? ከዛሬ አርባ ምናምን አመት በፊት አምባ ልዩ ነው። አምባችን በጣም ልዩ ነው። በተለይ ባል ምን አለ መሰለ? ይገርማል። ገና ገና ከመድረሱ በቃ አንድ ሁለት ቀን በፊት ሞግዚቶች አሉን። እነዛ ሞግዚቶቻችን የቤት ውድድር ይካሄዳል። ቤት እናጸዳለን፣ እናጥባለን እና ጥባለን። የባህሉ ዕለት ሌሊት 10 ሰዓት በየብሩ ክፍሉ አንድ ሞግዚት 3 ክፍል አላት። 3ቱ ክፍል ይወዳደራል። ከጽዳቱ ጀምሮ ጽድ ቆርጠን እናስገባለን። ጽድ እናደጋለን ልዩ ነው በቃ ወግቶቹ ውድድር ስላላቸው የሚያደርጉልን ከፍተኛ ነው አሁን ቅድም ባለቤቴ እንዳለችው ፎቶግራፍ ነው በቃ የቤተሰብን ጠቅላላ በአንድ ክፍል ውስጥ ስምንት አፍራ ስድስት ልጆች አሉ የሁሉም ፎቶግራፍ እዛ ላይ ይሰቀላል የእናቱ፣ የአባቱ ያቱ እንደ ፖስት ካርድ ማለት ነው ያን እናደርጋለን ከዛ በኋላ ምሳ ትልቅ ዝግጅት አለ ምሳና ራት ራት ላይ ጀግናው ፍሬ ኪነት ጓደም ይባላል እሱ ሁሌ አይቀርም፣ ይዘጋጃል፣ ይመጣል። ቀን በየቤታችን እንውላለን፣ ምሳ እንሄዳለን። ከዛ በኋላ ደግሞ እህቶቻችን ይጠሩናል። ሴቶች ብሎክ ነው የምናሳልፈው። ሴቶች ብሎክ ይካሄዳል። የዛን ቀን ሁሉም የሚጋለጠው የዛን ቀን ነው። እና ትዝታው በጣም የሚገርመ የዛን ቀን ጓደኛ ያለችው ጓደኛው ጋር ነው የሚጠራው። የሰፈር ልጅ ያለው የሰፈር ልጁ ጋር ነው የሚጠራው። ከሐረር የመጡ የሐረር ልጆችን ያጅባሉ። ከአዲስ አበባ ከአንድ አካባቢ መጡ፣ እንደገና ደግሞ የምትቀራረብ ምናምን አለ። እነዛ ሁሉ በየምትጠራበት ምትጣራበት ቤት ትሄዳለ። አንዷ ጋሄደ መምጣት የለም አንዷ ክፍል ትገባለ። ምንም የለም ውሃ ነው የምንጋተው። መጠጥ ምናምን የለም። ከዛ በኋላ ፎቶግራፍ ትጎበኛለህ፣ ኤግዚቢሽን ትልቋ ነው ኤግዚቢሽን፣ እዛ ያን ክሪስማስ ታያለህ፣ ኮፒ ታደርጋለህ፣ ለሚቀጥለው ግማን ትኮርጃለህ። ሄደህም ደሞ ሮጥ ብሎ ቢምት የሚያስተካክላል እና በጣም ጥሩ ጊዜ ነው አምባ ያሳለፍነው። እሺ እንጨምር ደግሞ እዚህ ጋር አንድ ትውስታችንን የበዓል ትውስታችንን በተለይ በሴቶች ዶርም ያለው በኩል ብዙ ተነሳ፣ በጣም በርከተ፣ ከጽዳት የተለያዩትን ከመስራት። እሺ አመሰግናለሁ። በጣም የሚገርመው ነገር አምባ ያው ለመማር ነው የገባ ነው። ምንም አይነት ቁሳቁስ አጠገባችን የለም። በአንድ ክፍል 16 ልጅ ነን የምንኖረው፣ በአንድ ወገን ስምንት በአንድ ወገን ስምንት ሆነን ነው። ተደራራቢ አልጋ ነው። እና ምንም አይነት ነገር ስለሌለ ምግብ ቤት ሰራተኞችን በጣም ነው የምናስቸግረው። በእውነት ቡና ይሰጡናል። ቡናውን አምጥተን በምን ይቆላ? በመርቲ ጣሳ ነው። ቡና ምን ቆላው? ዘነዘናው ስኬት መጥቶ የለም። በመርቲ ጣሳ ይቆላል። በድንጋይ በድንጋይ ሲሚንቶን በደንብ እናጥብና የተጸዳ ነው ቤቱ። በድንጋይ ይፈጫል፣ ወይም በፌስታል። አሁን ሙቀጫውም ቢገኝ ከባድ ነው እኮ በዚህ ሰዓት መፍጫ ከሌለ እስከ ስድስት የለም፣ የለም። እና ያው ለእኛ ትልቅ እንግዶች ወንዶች ናቸው። ሌላ ማንንም አንጠራም። የአካባቢ ሰው እንደዚህ የሚኖር ሰራተኞች እኛ ከኛ ጋር ምንም አይነት ግንኙነት የለም፣ ብዙም አይቀርቡንም፣ ይፈራሉ። ወንዶች ናቸው ትልቅ እንግዶቻችን፣ እንጠራለን፣ ይመጣሉ። ያው አንዱ ብሎክ 13 ክላስ ነው ያለው ለምሳሌ አራት ቁጥር ከገቡ አራት ቁጥር ገብተዋል ወንዶች ይባላል። ሌላው ይዘጋጃል እና ፎቶግራፍ ነው እንደነገሩ የሚሰቀለው። ከድሮ ክፍለ ሀገር አስራ አራት ክፍለ ሀገር ነው የሚባለው። ከአስራ አራቱም ክፍለ ሀገር ነው የህፃናት አምባ ልጅ የገባው። እና በቃ ያው ሀረሮች ፈጣኖች ነን አሉ አዲስ እና የአስመራ ልጆች አሉ። በጣም ግሩፕ አላቸው። እንዲ ግሩፕ ግሩፕ አለ። በጣም ደስ የሚል ነው ያሳለፍነው። ወጥ እንጀራ ከምግብ ቤት የራሳችንን ድርሻ ይዘን እንመጣለን። አምጥተን ብሎክ ውስጥ ስንበላ ነው በዓል የምናስመስለው። እኔ እንጃ፣ እኔ ይሄ ነው ብዬ መግለጽ ያቅተኛል። በጣም በጣም ያለነው በአቶ ሳሙኤልና ወይዘሮ መሰረት ቤት ነው እና ለመሰብሰባችንም የነሱ ቤተሰብ እጅግ